በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የገብረ መስቀል ሚዲያ ነው። በሳምንት ሁለት ቀን ማክሰኞና አርብ ተከታታይ የሚቀርበው ሥርዓተ ቤተ ክርስቲያን ይቀጥላል። የንፍቀ ዲያቆናት ስራ የሚለው ላይ ደርሰናል። ንፍቀ ዲያቆናት ዲያቆናትን የሚረዱ ናቸው። ዲያቆናት የሚባሉ ገባሬ ሰናይ ዲያቆን የሚባል አለ ንፍቃዲያቆን የሚባል አለ። እንደገና ደግሞ የንፍቀ ዲያቆናት ተራዳይ አናጉንስቲስ ብዙ ናቸው። በቅዳሴ ውስጥ በነገራችን ላይ ሁለት ካቄስ ሶስት ዲያቆን አምስት፣ እንደገና ደግሞ ሁለት ጨመርና ሰባት፣ እንደገና ደግሞ አስራ ሁለት እንደገና ደግሞ ሀያ አራት በዚህ አይነት መልኩ በቤተክርስቲያናችን በዚህ ነው የሚቀደሰው። በነገራችን ላይ ጫካ የትም በረሃብ ቢሆንም ግን ከአምስት በታች ቅዳሴ የለም። ከአምስት በላይ እስከ ሀያ አራት ድረስ እዚያም በላይ ይሄዳሉ። እንደ ቤተክርስቲያን ነው። ለምሳሌ ሶስት መንበር በቤተክርስቲያን ውስጥ ካለ አንዱ ላይ ሰባት አንዱ ላይ ሰባት አስር አራት አንዱ ላይ ደግሞ ሰባት ሀያ አንድ ከዚያ ላይ ደግሞ ተራዳይዎቹ ለሶስቱም ሲታይ ወደ ሀያ ሰባት ሀያ ስድስት ሀያ አራት መደበኛው በሀያ አራቱ ካናት ሰማይ እስከ ሀያ አራት ድረስ ይሄዳል ማለት ነው ንፍቀ ዲያቆናት ዲያቆናትን ይረዳሉ። ንፍቀ ዲያቆናት ከመ እንተ ረዳእያን ይላል መንፈሳዊ አረጋዊ መንፈሳዊ የሚራዱ የሚላላኩ የሚያቀርቡ የጎደለውን የሚሞሉ የራቀውን የሚያቀርቡ መጻሕፍትን ጧፍ የሚያበሩ ሁሉን ነገር እያቀረቡ የሚሰጡ ማለት ነው። ንፍቀ ዲያቆናት በዲያቆናት ቦታ ገብተው በዲቁና ማዕረግ ማገልገል ንዋየ ቅድሳት መንካት የዲያቆናትን ልብስ ልብሰተክኖ መልበስ አይችሉም ይላል። ለምን ሚባል ተራዳይዎች ስለሆኑ፣ እነዚያ በመደቡ ይገባሉ። እነዚህ ተራዳይዎች ናቸው። የእነዛኞቹን ለብሰው መግባት አይችሉም ነው የሚለው። ንፍቀ ዲያቆን በመቅደሱ በር ከውጭ ይቆማል፣ ከዚያ አይለይም ይላል። በዛ በኩል ቆሞ የሚራዳ ነው ማለት ነው። ቦታቸውን ጠብቀው እንዲቆሙ ነው የሚያዘው። ንፍቀ ዲያቆን ደሙን አያቀብልም ይላል። ለምን? ይቀበላል እንጂ ያቀብል። ነገር ግን ጥላ ይይዛል ጸሐፊ፣ ያቀርባል። የወደቀ ነገር ያነሳል። መጻሕፍትን ያቀርባል። ይላላካል። ፍም ያመጣል፣ በጽና ላይ ያደርጋል። ዕጣን ያቀርባል። ይህንን መላላክ ነው የዚያ ስራው ማለት ነው። ንፍቀ ዲያቆን የሚሻርበት ምክንያትም አለው ይላል። ይህ አገልግሎቱ መላላክ ማቅረብና መጻሕፍትን ማቅረብ ዕጣን ማቅረብ ፍም ማቅረብ አልባሳትን ማቅረብ አጠቃላይ መስቀልን ማቅረብ መጾንና እንጨት ማገናኘት መስቀሉን ማገናኘት እንዲህ አይነት ነገር ሲሆን ይህም ደግሞ የሚሻርበት የራሱ የሆነ ስርዓት አለው ይልና ንፍቅ ዲያቆን ከሰረቀ አንድ ዓመት ከሹመቱና ከስራው ይታገዳል ይላል ከሰረቀ አሁን ብዙ ጊዜ እንደ ጫማ ያሉ ነገሮች እንደ ሞባይል ያሉ ነገሮች በቤተ ክርስቲያን ውስጥ ብዙ ጊዜ ተሰረቁ ይባላሉ። አዎ። ለምሳሌ አሁን ጫማ ብዙ ጊዜ ጠፋ፣ ሞባይል ጠፋ፣ ቦርሳ ጠፋ እያን እናገራለን እና ሰይጣን መቼም እንግዲህ ከአስራ ሁለቱ ሐዋርያት ይሁዳ ሌባ አድርጎታል። ምክንያቱም በሰላሳ ብር አምላክ ከመሸጥ የበለጠ ሌብነት የለም። አዎ። እንደገና ቅዱስ ጴጥሮስም እንደምናየው አምላኩን ክዷል። አምላክን ከመካድ የበለጠ ክህደትም የለም። ወዲያውኑ ንስሐ ገብቷል። እንደገና ነዴማስ የተባሉ ደግሞ ዓለምን ወደው አልፈው ሂደዋል። ከዚህ የበለጠም ደግሞ ስርቆትም የለም። እግዚአብሔር ምንድን ነው የሚለው? እኔን ሰርቃችሁኛል ሲል እኮ እግዚአብሔር እኮ ቃሌን ሰርቃችኋል፣ ሕጌን ሰርቃችኋል፣ ትእዛዜን ሰርቃችኋል፣ አስራቱን በኩራቱን ሰርቃችኋል፣ ጊዜ ሰርቃችሁኛል ሰው መሆናችሁን ሰርቃችሁኛል። እግዚአብሔር በሚክያስ ላይ አድሮ እኮ እግዚአብሔር ሰርቃችሁኛል ሲል እኮ የገንዘብ ጉዳይ እኮ አይደለም። አዎ ራስን ሰውነትህን ሰርቀሃል። ስምህን ቀን ሰርቀሃል። አገልግሎትን ጊዜህን፣ ጊዜ ገቢር ለእግዚአብሔር ጊዜ እግዚአብሔር ነውና የእግዚአብሔርን ጊዜ ሰርቀሃል ነው የሚለው ማለት ነው። እና የእግዚአብሔርን ጊዜ ከመስረቅ ሁላችንም እግዚአብሔር ይሰውረን። ስለዚህ ንፍቀ ዲያቆን ከሰረቀ አንድ ዓመት ከሹመቱና ከስራው ይታገዳል። ከዓመት በኋላ ወደ ስራው ይመለሳል። ወደ ዲቁና ማድረግ አይደርስም። እስከ ዕለተ ሞቱ በንፍቀ ዲቁና ማድረግ ይኖራል። ይሄ የተመደበለት የስራ ዘርፍ ነውና በዚህ ስራው ላይ የመኖር እንጂ ወደ ሌላ መንቀሳቀስ አይችልም ነው የሚለው። የአናጉን ስጢስ ሲመጣ አናጉን ስጢስ ማለት እንግዲህ ገባሬሰና ዲያቆን ንፍቀ ዲያቆን፣ ከዚያ በኋላ አናጉን ስጢስ ማለት በአጠቃላይ ቆሞ መብራት የሚይዝ ነው። መብራት ይዞ አጋጣሚ መብራት ቢጠፋም ባይጠፋም በቤተ ክርስቲያን ደረጃ ላይ ሶስት ጧፎች አይጠፉም። አዎ አይጠፉም። ገባሬ ስናው ዲያቆን ይይዛል፣ ንፍቁ ዲያቆን ይይዛል፣ አናጉንስጢስ ደግሞ ከካህኑ አጠገብ ሆኖ ይይዛል ማለት ነው። ስለዚህ ምንድን ነው የሚለው ለአናጉንስጢስ ሲመት የሚያበቃ ሁኔታ ይልና አናጉንስጢስ ማለት አንባቢ ማለት ነው ይላል። የሚያነባው ይልና በችሎታው በበጎ ጠባዩ የታወቀ የሚያነብ ንባቢ የሚያነብ እንደገና ደግሞ ማንበቡ በችሎታው በስራ የሚገልጥ የሚያሳይ ለምእመናን ጆሮ ለምእመናን እይታ ቃለ ቀለሙን ጥሩ አድርጎ ምን ይላሉ? አንባቢና ፈረስ ጋላቢ ወደፊት ነው የሚያነብ ማለት ነው። ይህ የማይንጠባጠብ ጥሩ ሆኖ የሚያነብና ንባቡ ደግሞ ለምእመናን ለሐዋርያት የወረደላቸው መንፈስ ቅዱስ እንደ እሳት ቁርጥ ቁርጥ እያለወረደ እንደሚለው ቃሉ የሚናገረውና የሚያነብው ለምእመናን ለጆሯቸውም ለአእምሯቸውም ለሕሊናቸውም የተስተካከለ ያልተጎላደፈ መሆን አለበት። ይሄ በጎ ጠባዩ የታወቀ ጠባዩ ደግሞ ያው መልካም የሆነ የማይሳደብ የማይጨቃጨቅ የማያማ የማይነታረክ እዚ ምእመናንን የማይገፋና ይልቁንም የሚያከብር አው ክብር ያለው ማለት ነው። ይቀጥላል። ነገር ግን የነገር የማያበዛ የማይሰክር ዋዛ ፈዛዛ የማይናገር በጎ አኗኗር ያለው በጎ ነገርን የሚወድ የሃይማኖት ትምህርት ወደሚሰጥበት ጉባኤ ለመሄድ የሚፋጠን ታዛዥ የሚያነበው ለመስራት ሁሉን ነገር የሚያነብ መጻሕፍት ቅዱሳት መጻሕፍትን የሚያነብ ለመስራት የሚተጋ የሚያነበውን የሚኖር ለምሳሌ ቅዱስ ጳውሎስ ተማረ። የተማረውን አስተማረ ያስተማረውን የተማረውን ኖረ፣ የኖረውን ደግሞ ጽፎ አስቀመጠ። ስለዚህ ማንም ምሁር የተባለ ሰው ማንበብ አለበት፣ ያነበበውን ማወቅ አለበት፣ ያወቀውን ማሳወቅ አለበት፣ ያሳወቀውን ደግሞ ጽፎ ከትቦ ለትውልድ ማስቀመጥ አለበት ነው። ሥርዓተ ሲመታ አናጉንስጢስ፣ አናጉንስጢስ በምሾም በጊዜ አስቀድሞ ኤጲስ ቆጶሱ አንብብ ብሎ ወንጌል ይሰጠዋል። ወንጌሉን ካነበበ ነው የሚሾመው፣ ካላነበበ ግን አይሾምም ነው አይሾምም። ቀጥሎ ኤጲስቆጶስ አናጉንስቲስ ሲሾም አንብሮ ተዕድ አያደርግም፣ በቃል ብቻ አናጉንስቲስ ብሎ ይሾመዋል ነው የሚለው። ስለዚህ አናጉንስጢስ ከሚሾሙት ዲያቆናት መካከል አንዱ እንደሆነ ቅዱሳት መጻሕፍት ያስረዳሉ። አናጉንስቲስ ሚስት ያላገባ ከሆነ ከሴት ርቆ እንደኖረ ካልተመሰከረለት አይሾምም ይላል። ካገባ ባለትዳር ነው ተብሎ ይያዛል። ካላገባ ደግሞ ምንድን ነው ይመሰከርለታል ነው የሚለው። ሌላው የአናጉልስጢስ ስራ አናጉልስጢስ አንባቢ ስለሆነ በቤተ ክርስቲያን ያነባል። ለምሳሌ ስንክሳር፣ ገድላትን፣ ሃይማኖት አበውን። አሁን በቅዳሴ መካከል ላይ ዚሆ ከተባለ በኋላ ሁልጊዜ ሃይማኖት አበው ይነበባል። እንደገና የማኅሌት አገልግሎት የኪዳን አገልግሎት ካለቀበደቀ በኋላ ደግሞ ስንክሳር ይነበባል። ለምሳሌ ዛሬ ሩፋኤል ከሆነ የሩፋኤል ድርሳን ይነበባል። ሚካኤል ከሆነ የሚካኤል ድርሳን ይነበባል። ሀና ከሆነች የሃና ድርሳን ገድል ይነበባል። ቅዱስ ያሬድ ከሆነ ገድለ ቅዱስ ያሬድ ይነበባል። ይህን የሚያነብ ሁልጊዜ የሥራ ዘርፉ እንዲያነብ ያደርገዋል። ይላል አናጉንስጢስ ከፍ ካለ ቦታ ቆሞ ከብሉያት መጻሕፍት በክፍል እየከፈለ እየመጠነ ያነባል። ብሉይ ኪዳን፣ ማዲስ ኪዳን እየከፈለ አንዳንድ ምዕራፍ ያነባል፣ ያሰማል። አናጉንስጢስ ንባብ በሚያነበገ በሚያነብበት ጊዜ ልብሰ ተክህኖ አይለብስም። ነጠላውን እንደለበሰ አመሳቅሎ እንደዚህ ሆኖ ማንበብ ይችላል። አዎ ንባብ ስለሆነ መጽሐፍትን እያነበበ ለምዕመናን ማሰማት ስለሆነ ይላል። አዎ ማንበብ፣ ማሰማት። የሚያነበውም የሚሰማውም የሚያስተምራቸው እግዚአብሔር ነውና፣ እግዚአብሔር ምንድነው በተለያየ መልኩ ያስተምራል። ከገሩ ላይ ያስተምራል፣ ከብሉይ ኪዳን ላይ ያስተምራል፣ ከአዲስ ኪዳን ያስተምራል፣ ከተአምራት ያስተምራል። እንደገና ደግሞ ከጸሎት መጽሐፍት ያስተምራል። እግዚአብሔር በሁሉም ነገር ያስተምራልና ይሄንን ያነብንም ይላል። ሌላው አናጉንስጢስ አናጉልስጢ ሳውያን ንባብ በሚያነቡበት ጊዜ ልብሰ ተክህኖ አይለብሱም። ነጠላቸው አዎ ነጠላቸውን በመስቀለኛ ለብሰው አደግድገው ቀርበው ለምእመናን በሚመስጥ መልኩና እንዲከታተሏቸው በሚያደርግ መልኩ ማንበብ አለበት ነው የሚለው። አናጉልስጢ እስከሰረቀ ከሹመቱና ከማንበብ ስራው ይታገዳል። ከዓመት በኋላ ግን ወደ ስራው ይመለሳል። ማዕረግ አይጨመርለትም። እስከ ለተሞቱ ድረስ በአንባቢነቱ ማዕረግ ይኖራል። በገና መች ከሆነ ከተሾመ በኋላ ወደዚህ ስራው መመለስ አይገባውም። ከተመለሰና በዚህ ስራው ከተገኘ በሰባት ሱባኤ ጾም ይቀጣል። ካልታረመ ከቤተክርስቲያን አገልግሎት ይለያል ይላል። ይለያል ቤተክርስቲያን የምታቀርብበትም የምታረቅበት፣ የምታቀርብበት እውቀቱ፣ የምታረቅበት ደግሞ ስህተቱ፣ የምታቀርብበት ሰው መሆኑ፣ የምታረቅበት ደግሞ ሰው ሆኖ መበደሉ፣ የምትመልስበት ንስሐው፣ የምታረቅበት ኃጢአቱ አላት። ስለዚህ ልብሳችን በሳሙና አጥበን አንጽተን እንደምንለብሰው ቤተ ክርስቲያንም ከኃጢአታችን በንስሐ አጥባ አረቃ የራሱ አገልጋዮች ታደርገናለች። ሌላው አናጉንስጢስ ሚስት ማግባት ይችላል። ሚስቱ ከሞተችበት ሁለተኛ ያገባል ይላል። ይሄ ከነሰለ ስለሌለው መጽሐፋዊ ስለሆነ ያገባል። እንደገና ከሞታችበት ሌላ ያገባል። በነገራችን ላይ ሌላውም ቢሆን ቅዱስ ጳውሎስ ምን ይላል? አንድ ሰው ሚስቱ የሞተችበት ጸንቼ እኖራለሁ ካለ ጸንቶ መኖር ይችላል። አይ ጸንቼ አልኖርም ካለ ግን እንደሱ የሞተባትን ፈልጎ ማግባት ይችላል። እሷም ደግሞ የሞተበትን ወንድ ፈልጋ ማግባት ትችላለች። እሺ ነው። ከጸና ከጸናች መኖር ይችላሉ። ካልጸኑ ግን አግብተው መኖር ይችላሉ። መታሰር አይችሉም ነው የሚለው ለመዘምራን ሲመት ስርዓት አለው ይላል። ስርዓተ ሲመተ መዘምራን ኤጲስቆጶስ መዘምራንን በቡራኬ ይሾማል እንጂ አንብሮተ እድ አያደርግም። መዘምራን ማለት የሚያገለግሉ በማሕሌቱ በቅድስቱ ነው የሚያገለግሉ ከበሮ የሚመቱ መቋሚያ የሚያቀርቡ አገልግሎት የሚሰጡ ናቸው። እነዚህ አለ እነ መዘምራን ዘማሪዎች ስለሆኑ ይዘምራሉ ይላል። ይቀጥልና መዘምራን የሚዘምሩበት ከመዝሙረ ዳዊት ነው። በሀገራችን የቅዱስ ያሬድን ድርሰት ጭምር ይዘምራሉ። አሁን በቤተክርስቲያኗ ብዙ አገልጋዮች አሉ። የማይሌት መዘምራን አሉ፣ የፍታት መዘምራን አሉ፣ የኪዳን አገልጋዮች አሉ አውደ ምሕረቱ ደግሞ መዝሙር የሚያቀርበው ዘማሪያን አሉ። ሁሉ ዘማሪያን አንዳንዶቹ በተክሊል አግብተው ሥጋው ደግሞ ይቀበላሉ። አንዳንዶቹ ደግሞ ዝምረው ይኖራሉ። አንዳንዶቹ ደግሞ ዓለም ውስጥ ሆነው መጣው ለዝማሬ ያገለግላሉ። ስለዚህ እነዚህ ክነት የሌላቸውም አሉ፣ ክነት ያላቸው አሉ። ክነት ያላቸው በክነታቸው እንደገና በተክሊል በቁርባን አግብተው ቁርባናቸውን ጠብቀው የሚጓዙ አሉ። ሌሎቹ ደግሞ እንደው ዝም ብሎ የሚያገለግሉ አሉ። ዝም የሚያገለግሉት በአውደ መሬት የሚያገለግሉ ናቸው። ነገር ግን በዲቁና የሚያገለግሉ፣ በቅስና የሚያገለግሉ፣ በማይደት የሚያገለግሉ ብዙዎችም አሉ። እንደየደረጃው ይሾማሉ ነው የሚለው። መዘምራን በሚዘምሩበት ጊዜ ለብሰ ተክኖ አይለብሱም። የራሳቸው ቀሚስ የራሳቸው ነጠላ አላቸው። መዘምራን ሚስት ማግባት ይችላሉ። ሚስቶቻቸው ከሞቱባቸው ሁለተኛ ማግባት ይችላሉ። ይለያያሉ። አዎ፣ በክነት በተክሊል ያገቡ ከሆኑ ያንን ይጠብቃሉ። ነገር ግን በመዘምራን ደረጃ ግን አንዳንዶቹ ዝም ብለው አገልጋዮች ከሆኑ ያን ነገር ያደርጋሉ ለማለት ተፈልጎ ነው። ስርዓተ ቤተ ክርስቲያን ማክሰኞና አርብ የሚቀርበው በገብረ መስቀል ሚዲያ ነውና ተከታተሉ። እግዚአብሔር አምላካችንም ያስተምረናል። እንግዲህ ስርዓት ለሁሉም አስፈላጊ ነው፣ ለሁሉም አስፈላጊ ነው። አይደለም ለእግዚአብሔር ቤት ስርዓት፣ ለግለሰብ ቤትም ያስፈልጋል፣ ለሀገር ያስፈልጋል። ስርዓት ከሌለ ሁሉ ነገር ይፈርሳል። አሁን ዓለም የጦርነት ቀጠና የሆነችው ስርዓቷን እየናደሽ ነው። እንደ ሀገራችንም ስንመለከት ሁሉ ነገር እየባከነ ያለው ስርዓት አብይሶ ነው። ስርዓት ያስፈልጋል። አዎ አንዳንዱ ቴክኖሎጂ ላይ ዝም ብሎ እዛ ውስጥ ሆኖ ስርዓትም ያፈርሳል። ምንድን ነው የሚለው ሰሎሞን የአባቶችን ድንበር አታፍርስ ይላል ሁሉም እያንዳንዱ ሥርዓት ሴቶች ሥርዓት አላቸው፣ ወንዶች ሥርዓት አላቸው፣ ሕፃናት ሥርዓት አላቸው፣ ወጣቶች ሥርዓት አላቸው፣ አባቶች ሥርዓት አላቸው። ሁሉም በየሥርዓቱ መጓዝ አለበት ለማለት ተፈልጎ ነው። ገብረ መስቀል ሚዲያ ነው። ቤተሰብ ሆኑ ሰብስክራይብ ላይክና ሸር አድርጎ ሁልጊዜ በሳምንት ማክሰኞና አርብ ከዘጠኝ ሰዓት በኋላ ሥርዓተ ቤተክርስቲያን ተከታተሉ። እግዚአብሔር አምላክ እሱ አስተማሪ ነውና ሁላችን ያስተምረን ዘንድ መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።